ምድር ገና እድሜዋ ትንሽ በነበረበት ጊዜ ላይ በገነት ውስጥ የማይሞቱት እርስ በርስ የመገዳደል ግን ፓወር እንዳላቸው በተገነዘቡበት ሰዓት ላይ በዛ ጦርነትን ያስነሳሉ። በዚያም ጦርነት ላይ የአፓይረስ ቀስት እየተባለ የሚጠራው ቀስት ወደ ሰዎች ምድር ወድቆ ሊጠፋ ችሏል። በዚህ ጦርነት ላይም ያሸነፉት አሁን ላይ አምላክ የሆኑ ሲሆን የቀሩት ወይም ደግሞ በጦርነቱ የተሸነፉት ታይታኖች ተብለው ተጠርተው አሁን ላይ ደግሞ በእስር ላይ ይገኛሉ። ይገኙ የነበሩትም ታትረስ ከሚባለው ትልቅ ተራራ ስር ነበረ። አንዲት ራዕይ ይታያት የነበረች ድንግል ሴት ከእንቅልፏ ትነቃለች። ጓደኞቿ ምን አይነት ራዕይ እንደተመለከተች ይጠይቋታል። እሷም ንጉስ፣ ሃይፐሪዮን ታይታኖችን ከታሰሩበት ሲፈታቸው አይቻለሁ ስትል ትነግራቸዋለች። አንድ የምታውቀው ነገርም ቢኖር ንጉሱ እነሱን ለመፍታት የአፓይረስ ቀስት ያስፈልገዋል። በቀጣዩ ትዕይንት ላይ የንጉሱ ሃይፐሪዮን ወታደሮች ወደ በሩ ይቀርባሉ። ንጉሱም እንደዛው ወደ ውስጥ ይገባል። ንጉሱም ወደዚህ መጥቶ የነበረው ራዕይ የሚመለከቱትን ሴቶች ለማግኘት ነበረ። ቢሆንም እዛ የነበረው ሰውዬ ግን ይህንም ማድረግ የማይችል መሆኑንና አለበለዚያ ግን አምላኮቹን እንደሚጠራበት ይነግረዋል። ሃይፔሪዮን ግን ቄሱን ሚስቱና ልጁ በሞቱበት ሰዓት ላይ አምላኮቹ የት እንደነበሩ ይጠይቀዋል። እናም ሲጸልይም አልሰማውም። ከዚያም አጥጋቢ መልስን ባለማግኘቱ ምክንያት ሰውየውን ሊያቃጥለውና ሊገሉ ይወስናል። የአምላኮቹን ዙፋንንም እንደሚያቃጥልም ይነግረዋል። በሄሌኒክ ሰፈር ውስጥ ይኖር የነበረው ቲሲየስ ከእናቱ ጋር ነበር የሚኖረው። አንድ ቀን የከተማው ጠባቂዎችም ደውሉን ይደውላሉ። ሁሉም ሰውም እንዲሰበሰብ ካደረጉ በኋላ ኮማንደሩ የነበረው ሂሊዮስ አይፔሪዮን አንደኛውን ገዳም እንደተቆጣጠረ ይነግራቸዋል። ስለዚህም የእሱ ወታደሮች በቀጣይ የሚያደርጉት እርምጃ ቢኖር ወደዚህ ከተማ መታው ይህንን ቦታ ማጥቃት ነው። ስለዚህም ሁሉም ከታላቁ ግድግዳ ጀርባ ወደሚገኘው ወደ ታትረስ ተራራ ማምራት እንዳለባቸው ይነግራቸዋል። አንዳንዶቹ ሰዎችም ወዲያውኑ ጉዟቸውን ጉዟቸውን ለመጀመር ይዘጋጃሉ። ቢሆንም ቲሲስ እና የቀሩት ግን ሙሉ ለሙሉ የሀገሩ ደም ስላልነበራቸው እዚሁ እንዲቀሩ ይወሰንባቸዋል። በዚህም ምክንያት ቲሲስ ከአንደኛው ወታደር ጋር ወይም ከሊሳንደር ጋር ይዋጋል። በዚህም ምክንያት ከአምስቱ ወታደሮቹ ጋር ተዋግተው ሊሳንደርን ያግተዋል። ሄሊዮስም ለመደራደር ሲል ወደ እሱ ይመጣል። በቀጣዩ ቀን የእነሱ ዘርም እንደሚወሰድም ይነግረዋል። በዚህም ምክንያት ሊሳንደር እንዲሄድ ይፈቅድለታል። ከዚያም ሄሊዮስ ቲሲየስን እንዲቀላቀሉ ይጠይቀዋል። ቢሆንም ግን እነሱ ታማኝ አለመሆናቸውን በመናገር ከእነሱ ጋር መቀላቀል እንደማይፈልግ ይናገራል። ከዚያም ቲሲየስ ወደ ሽማግሌ ወደ ሆነውና ወደ ድሮ አስተማሪው ያመራል። እሱም ከተማውን ለቆ ሄደው በቀስታ የሚሞተውን ሞት ከመምረጥ ይልቅ ፈጣኑን ሞት እንደሚመርጥና እዚሁ እንደሚቆይ ይናገራል። ቲሲየስ ግን ከሴጣኑ ጋር በርትቶ እንዲዋጋ ይነግረዋል። ማታ ላይ ሽማግሌው ሰውዬ ሊተኛ ባለበት ሰዓት አንድ የመጣ ነገር እንዳለበት ማስተዋል ወደ ትክክለኛ ማንነቱ ወይም ወደ አምላክ ዙስነቱ ይቀየራል። ልጁ ደግሞ አቲና ስትባል ቲሲኤስን ለማስተማር ለምን ጊዜውን እንደሚያጠፋ ትጠይቀዋለች። ቲሲኤስም ይህንን የሚያደርገው ካይፔሪዮን በተቃራኒው የሚገኘውን ቡድን ለመርታት ሲባል ወንዶቹን ሊመራና ሊያደርሳቸው የሚችለው አንድና አንድ ሰው ቲሲኤስ ስለሆነ እንደሆነ ይነግራታል። ቢሆንም ግን የራሱ ፍቃድ ሊሆን ይገባል። ዋናው ህዝብም ወደሚሸሸግበት ቦታ ካመራል። በኋላ የተቀሩትን የቲሲስን ዘር እንዲጠብቁ ደግሞ ሌሎች ወታደሮች ይላካሉ። ከነሱ መካከልም ሊሳንደር ሲገኝ እሱም ኮማንደሩን በመግደል ወደ ሃይፔሪዮን በመሄድ ከሱ ጋር ለመስራትም ይስማማል። ቢሆንም ሃይፔሪዮን ግን ወደ እሱ ጋር የመጣውን ከዳተኛ ያን ያክል አይፈልገውም ነበረ። ያመጣለትን መረጃንም ይሁን ሴቶች ከእሱ ጋር ለመደራደር ያበቃኛል ብሎ አላሰበም። አንድ የሚፈልገው መረጃም የአፓይረስ ቫይረስ ቀስት የት እንዳለ ነበር ይህንንም የምታውቀው አንዲት ሴት ስትሆን ያቺም ሴት ባለራዕይ መሆኗንም ይነግረዋል። በመጨረሻም ሃይፔሪዮን ሌሳንደረን እሱ ጋር በአንድ ነገር ብቻ ሊያቆየው ይወስናል። ስለዚህም ወታደሮቹን በማዘዝ እንደዚህ አይነት ፈሪ በድጋሚ መፈጠር ስለሌለበት በሚል መሀን እንዲያደርጉትም ይናገራል። በቀጣዩ ቀን ቲሲየስ በጦሩ ሊለማመድ በወጣበት ሰዓት ላይ ከተማው እየተቃጠለች መሆኗን ይመለከታል። ወደዚያም በሄደበት ሰዓት ላይ ከተማውን የተቆጣጠሩት የሃይፔሪዮን ወታደሮች ነበሩ። እናም በከተማ ውስጥ ይገኙ የነበሩትንም የእሱን ህዝቦችም እየገደሉም ነበረ። ከዛ በተጨማሪም እናቱን ለመግደል ሊዘጋጁ የነበሩትን ሁለት ወታደሮችን ይመለከትና እሷንም ለማዳን ይወስናል። በመንገዱም ላይ ወደሱ ሲመጡ የነበሩትን ብዙ ወታደሮችንም ይገላል። ቢሆንም በመጨረሻ ግን በቁጥር ስለበዙበት ይይዙታል። ከዚያም ንጉስ ሃይፔሪዮንም እናቱን አይኑ እያየ ይገልበታል። ከዚያም ወታደሮቹን ቲሲሰን እንደ ባሪያም አስራው ወደ ጨው ማከማቻ ቦታም እንዲወስዱት ያዛቸዋል። ከኦሎምፐስ ተራራ ላይ አምላኮቹ ከተማው እንዳለ ሲተራመስ ይመለከታሉ። ይህ ሁሉ ይካሄድ የነበረው አንድ ቀስትን ፍለጋ ነበር። ዙስም የተቀሩትን አምላኮች ታይታኖቹ እስካል ተለቀቁ ድረስ በምንም አይነት ነገር ላይ ጣልቃ መግባት እንደሌለባቸው ያስጠነቅቃቸዋል። ነገር ግን ይህን ሳይሰሙ ጣልቃ የሚገቡ ከሆነ የሞት ቅጣት እንደሚጠብቃቸው ይነግራቸዋል። አንድ ቀን አራቱ ባለራእዮች ይታሰሩና ቲሲየስ ወደሚገኝበት እስር ቤት ይገባሉ። አንደኛዋ ባለራእይም ዚገስ ስታልፍ እግሩን ትናከዋለች። ከዚያም የሱ መጨረሻም ሃይፐሪዮንን መያዝ እንደሆነም ትመለከታለች። ከዚያም ወደ ሌሎቹ ታሳሪዎችን በማምራት በዛሬው ቀን ግዴታ ማምለጥ እንዳለባቸው ትናገራለች። ማታ ላይ አራቱ ባለራእዮች የራሳቸውን አምልኮ ስነ ስርዓት ማድረግ ይጀምራሉ። ቢሆንም ጠባቂዎቹ ግን ወደ እነሱ በመምጣት ያስቆሟቸዋል። በዚህም ትግል መሀል ላይ ግን ጠባቂዎቹን ለመግደል ችለዋል። ሶስቱ ባለራእዮችም ድንግሏን ባለራእይን ለመጠበቅ ሲሉ እዛው መቆየትን ይመርጣሉ። ያቺ ድንግሏ ባለራእይ ወይም ፌድራ ቲሲስን ትፈተዋለች። ሌሎቹም ታሳሪዎችም እንደዛው ከተፈቱ በኋላ አንድ ላይ ከዛ ያመልጣሉ። በገጠው ቀን ጠዋት ላይም ስታርቮስ ወይም ከእስር ቤት ካ ካመለጡት መካከል አንዱ እየሰመጠች የምትገኝን ጀልባ ይመለከትና እሷንም ሰርቀው ከዛ እንዲያመልጡም ሀሳብን ያመጣል። በዚህ መልኩም ወደ ሰሜናዊ በመሄድ ሃይፐሪዮንን ለማሸነፍም አቅደው ነበረ። ቢሆንም ጀልባውን ለመያዝ በደረሱበት ሰዓት ላይ ግን በውስጡ የሃይፐሪዮን ወታደሮች እንደተሞሉ ይገነዘባሉ። በዚህም ጦርነት ይነሳል። ነገር ግን በቁጥር ከነሱ ያነሱ ስለነበሩ ለመሸነፍ ይዳረሳሉ። ምንም እንኳን ዙስ ጣልቃ እንዳይገቡ ቢነግራቸውም፣ ነገር ግን ፕሳይደስ ከኦሎምፐስ ተራራ ላይ በመዝለል ውሃው ላይ ይወድቅና ከውሃው ጋር የተገናኘ ነገር ላይ ያለ በሙሉ እንዲጠፋም ያደርገዋል። በዚህም ምክንያት እነዚያ ወታደሮች ይጠፋሉ። የቀሩትም ሰዎች አሁን ላይ ቲሲስ እና ቡርኑ ነበሩ። ይህም ሊሆን የቻለው በፌድራ ባለራዕይነት ምክንያት ነበረ። ከዚያም ቲሲስ ፌድራን ስለ ራዕዮቿ ይጠይቃታል። እሷም እሱ ሃይፐሪዮንን እንደሚይዘውና ከስሩም ደግሞ የአንድ ሰውን ሬሳ እንደተመለከተችም ትናገራለች። ቲሲስም እናቱ በቅርቡ እንደሞተች ይነግራታል። ከዚያም ፌድራ ትክክለኛ ቀብር ስለሚገባት ወስደው በስነ ስርዓቱ ሊቀሯት እንደሚገባም ትነግሯለች። በዚህም ምክንያት ወደ ሞተችበት ወደ ቲሲየስ ከተማም አንድ ላይ ሆነው ያመራሉ። በሌላ በኩል ሃይፐሪዮን ወታደሮቹን ባለራዩዋን እንዲያመጡለት ይነግራቸዋል። የተቀሩትን ወታደሮች ደግሞ በከተማ ውስጥ ያገኙትን ሰው በሙሉ እንዲያጠፉ ነበር የነገራቸው። እናቱን በመቅደሳቸው ውስጥ ሄዶ ከቀበራት በኋላ ቲሲያስ የመጨረሻ ስንብቱን ከተናገረ በኋላ እዛ የነበረውንም ድንጋይም ያጠፋዋል። እሱንም በመዶሻው ከመታው በኋላ ግን ድንገት የአፓይረስ ቀስቱን በውስጡ ያገኘዋል። ልክ በዛን ጊዜ ግን ጥቃት ይደርስበታል። በሌላ በኩል ውጪ ላይ ጓደኞቹን በወታደሮቹ ተይዘዋል። ቲሲያስም ከዛ አካል ጋር በኃይለኛው መደባደቡን ይቀጥላል። ምንም እንኳን እጁ ላይ ቢጎዳም ነገር ግን በመጨረሻ የዛን አካል አንገት ይቆርጠዋል። ከዚያም ቲሲያስ ውጪ ከወጣ በኋላ የአፓይረስ ቀስቱን በመጠቀም ጓደኞቹን የያዙበትን ወታደሮች ይገላቸዋል። ሁሉንም ጥሩ ካደረገም በኋላም ቲሲስ ራሱን ይስታል። በቀጣዩ ቀን ጠዋት ሲነቃ ፌዴራ ቁስሉን እያከመችለት ነበረ። ሰውነቱ ተመርዞ እንደነበረና ነገር ግን አሁን ላይ ደህና መሆኑን ትነግረዋለች። በዚያ ጊዜም ሁለቱም በፍቅር ወድቀው ስለነበረም አብረውም ይተኛሉ። ፌዴራም ድንግልናዋን በምታጣበት ጊዜ ላይ አብራራ እየመመልከት ችሎታዋንም ታጣለች። በዛ ቀን ከሰዓት ላይ ቲሲስ ካፌድራ እና ከጓደኞቹ ጋር አንድ ላይ በመሆን ሃይፐሪዮን ወደ አለበት ቦታ ለማምራትና እሱን ለማጥቃትም ቢወሰናሉ። ቢሆንም ባሰቡበት ቦታ ላይ ግን ማንንም ሊያገኙ አልቻሉም። መሃል ላይም ፌድራ የጎሹን ታወት ትመለከታለች። በውስጡም ልክ እንደሷ ባለራእይ የነበሩት ጓደኞቿ እየተቃጠሉ ነበረ። የተቀሩትም በዛ በመናደድ ወዲያውኑ ሮጠው እነሱን ፍለጋ ይሄዳሉ። ቢሆንም ወጥመድ መሆኑን ግን አላወቁም ነበር። ቲሲስ እና ስታርቦስም እሱን ለማስቆም ይሞክራሉ። ቢሆንም ግን ጊዜው ዘግይቶ ነበር። ምክንያቱም እዛ በተደበቁት ሰዎች ውጌ ገጥማቸዋል። ዲሲስም የያዘው ቀስት ይወድቅበታል እናም አንድ የዱር ውሻም ያነሰዋል። ኤሪ ወይም የጦሩ አምላክ ወደ እነሱ በመምጣት እነሱን የከበቧቸውን ወታደሮች ያስወግዳል። ከዛ በተጨማሪም አቲናም ወደ እነሱ በመምጣት ሁለት ፈረሶችንም ትሰጣቸዋለች። ይህንንም ተጠቅመው ወደ ታትረስ ተራራ እንዲያመሩ ና እንዲያስቆሙትም ትነግራቸዋለች። በሚያስገርማቸው መልኩም ዙስም ከሰማይ ወደ እነሱ ይወርዳል። በልጆቹም በጣም ተናዶ ነበረ። አቲናም ወዲያውኑ ይቅርታ ትጠይቃለች። ቢሆንም ኤሪ ግን ለመከራከር በሞከረበት ሰዓት ላይ እንዲናደድ ያድርገውና በጅራፉም ይገርፈዋል። ይህም የሚገለው ነበረ። ዙስም በቀጣይ ወደ ቲሲኤስ በመዞር የትኛውም አምላክ ከዚህ በኋላ እንደማይረዳው ይነግረዋል። ስለዚህም በራሱ መቆም አለበት። በሌላ በኩል ሃይፐሪዮንና ሰዎቹ ወደ ታትረስ ታላቁ ግንብ አምርተዋል። ሃይፐሪዮንም ለሳንድራን ስለ ወታደሮቹ መረጃ ይጠይቀዋል። በሌላ በኩል ቅድም ቀስቱን ወስዶ የነበረው የዶሮ ውሻ ወደ ሃይፐሪዮን በመምጣት ቀስቱን ይሰጠዋል። ቀስቱን ካመጣ ውሻ ጋርም አብሮ የመጣው ወታደር ለሃይፐሪዮን ከሰማይ የወረዱት ወታደሮቻቸውን እንደጨረሱ ይነግረዋል። ከዚያም ለንጉሱም ይሄ ዜና በወታደሮቹ መካከል ትልቅ ችግር ሊፈጥር እንደሚችል ይነግረዋል። በዚህ ተናዶ የነበረውም ሃይፐሪዮንም ያንን ሰው ይገለዋል። በዚህ መልኩም ይሄ መረጃ ወደ ወታደሮቹ ጋርም እንዳይደርስ ማድረግ ይችላል። ቲሲስንም እንዴት አምላኮቹ እንዳተረፉት በመገንዘብ ሃይፐሪዮን ከሊሳንደር ያገኛቸውን መረጃዎችን ይይዛል። ከመረጃዎቹ መካከል ቲሲስ የተወለደው በከተማ ውስጥ የሚገኙ ሰዎች እናቱን በመድፈራቸው የተነሳ መሆኑን ይገነዘባል። ይህንንም እንደ ጥሩ መረጃም የሚይዘው ይሆናል። በሌላ በኩል ወደ ታላቁ ግንብ ጋር በደረሰ ሰዓት ላይ ቲሲስ ሄሊዮስን ያገኘዋል። ከዚያም ወደ ካውንስሎቹ ዋናም ያመጣዋል። ቲሲስም በዛን ሰዓት የሰውየው የአፓይረስ ቀስታ አሁን ላይ በሃይፐሪዮን እጅ እንዳለም ይነግረዋል። ስለዚህም በሩን በመዝጋት ለጦርነት መዘጋጀት እንዳለባቸው ይነግረዋል። ቢሆንም የነሱ መሪ ግን ቲሲስን ሊያምነው ፈቃደኛ አልነበረም። አምላኮቹ እንዳሉ ራሱ አያምንም ነበረ። ስለዚህም ይህንን ሐሳብ አልተቀበለም። በድንገት ከንጉስ ሃይፐሪዮን መልእክተኛ እንደተላከ ይነገራቸዋል። ያ መልእክተኛም ሊያናግር ይፈልግ የነበረው ቲሲስን ነበረ። የመጣውም ስለ ሰላም ለመነጋገር ነበረ። ቲሲስም ወደሱ በቀረበበት ሰዓት ላይ መልእክተኛው ራሱን ይገልጣል። ያም ሰው ሌላ ሰው ሳይሆን ራሱ ሃይፐሪዮን ነበረ። ቲሲስ ሲያሰም እሱን እንዲቀላቀለውም ይናገራል። ጦርነቱን የሚያሸንፈው እሱ እንደሆነና ከሱ ጋር አብሮት የሚሆን ከሆነ የማይሞት መንፈስን እንደሚሰጠው ቃል ይገባለታል። ቲሲስ ግን ይህንን አልተቀበለውም፣ ይልቁኑ አሁን ራሱ የማይሞት መሆኑን ይናገራል። ከዚያም ወደ ግንቡም ይመለሳል። ስለዚህም አሁን ላይ ሁለቱም ለጦርነቱ መነሳሳታቸው ይታወቃል። በቀጣዩ ቀን ሁሉም ወታደሮች መሳሪያዎቻቸውንና ራሳቸውን ለጦርነቱ ማዘጋጀት ይጀምራሉ። ከታላቁ ግንብ ውጪ ላይ በብዙ ሺዎች የሚቆጠሩ የሃይፐሪዮን ወታደሮች ለውጊያው ተዘጋጅተዋል። ሃይፐሪዮንም ወደ ዋናው በር ቀስቱን አነጣጥሮ ይለቀዋል። በአንድ ቀስትም የግንቡን ዋና በርም ያጠፈዋል። በድንገትም የሄለኒክ ሰዎች ሁሉም በሁኔታ ይደነግጣሉ። በዚያ በመፍራታቸው ምክንያት ወዲያውኑ ግማሾቹ የለበሱትን የጦር ልብስ ያወልቃሉ ይችላሉ ወዲሁም እጅ ለመስጠት ነበር ያሰቡት። በዚህ ግርግር መሃል ላይ ግን ቲሲየስ ወደ ግድግዳው ላይ በመውጣት ነውጡት የገቡትን ወታደሮች ያረጋጋቸዋል። እነሱን የሚያረጋጉ ቃላቶችንም ከተናገረ በኋላ እጃቸውን የሚሰጡ ከሆነ የሚሰጡት ስጋቸውን ብቻ ሳይሆን ነፍሳቸውንም ጭምር መሆኑን ይናገራል። ከዚያም ቡድኑ እየመራ ፊትለፊታቸው ወደሚገጥሟቸው ወታደሮችም ያቀናል። በዚህም ከባድ ጦርነት ይነሳል። ብዙ ወታደሮችም ይሞታሉ። ከሃይፐርሊዮን ሊዮን ወታደሮች ጋርም ትልቅ ጦርነት ያደርጋሉ። በጦርነቱ መሃል ላይ ግን ንጉስ ሃይፐሪዮን በበሩ ቀጥታ ይገባል። እናም ወደ ታላቁ ግንብ ላይም ይወጣል። እዛም የሄለኒክ ካውንስል መሪም ያገኘዋል። አሁንም መደራደር እንደሚችሉ ነበር የሚያስበው። ቢሆንም ሃይፐሪዮን ግን በመንገዱ ላይ በዛው አንገቱን ቆርጦት ያልፋል። ከዚያም ሃይፐሪዮን ቀስቱን በመጠቀም ፊት ለፊቱ የነበረውን የተራራውን ግንብ ደግሞ ያፈርሳል። ቲሲስም ይህንን ድምጽ በመስማት ከስታርቮስ ጋር አንድ ላይ በመሆን ወደዛ ለማምራት ይወስናል። እዛ እንደደረሱ ግን ጊዜው ዘግይቶ ነበረ። ምክንያቱም ንጉስ ሃይፐ ሰሪዋን ቀስቱን ታይታኖች ወደሚገኙበት ቦታ ይጠቁማል። እነሱም እሱን ከመግደላቸው በፊትም ያን ቀስት ይወረውራል። ቴሲየስም ከፍንዳታው በኋላ ይነቃል። ጓደኛው ሳርቮሰም በከባዱ ቆስሎ ነበረ። ታይታኖቹ የተለቀቁ ሲሆን ከሱ ጋርም እየተዋጉ ነበረ። እሱም ቀስቱን በመጠቀም እነሱን ያጠቃል። ቢሆንም የተቀሩት ግን ወዲያውኑ መጥተው ይገሉታል። ልክ በዛን ሰዓት ላይ አምላክ የሆኑት እነ ዙስ ደሞ ይመጣሉ። ዙስም መዶሻውን በመጠቀም ታይታኖቹ ቀስቱን እንዳይነኩት ያደርጋል። ከዚያም በአምላኮቹና በታይታኖቹ መካከል ጦርነት ይነሳል። ውጪ ላይ ቲሲስ እና ሃይፐሪዮን ደሞ ውጊያ ይጀምራሉ። እነሱም ልክ እንደ ታይታኖቹ እስከሞት ድረስ ነበር የሚታገሉት። ታይታኖቹ አፖሎን ይገሉታል። ሄርኩለስንም እንደዛውም ይገሉታል። ፖሳይደንም ኃይለኛው ለኛው ከነሱ ጋር ይዋጋል። ብዙዎቹን እሱ የገደለ ቢሆንም ነገር ግን በመጨረሻ እሱም በእጃቸው ላይ ይወድቃል። ዙስም በመጨረሻ ልጁ አቲና በታይታኖቹ ስትገደል ይመለከታታል። እናም በንዴትም ሆኖ ታትረስን የሚይዙትን ሰንሰለቶች በመውጣት ሙሉ ተራራውን ለመናድ ይወስናል። በዚህ መልኩ ታይታኖችን እዚሁ ባሉበትም ሊያጠፋቸው ይችላል። ከከባዱ ጦርነት በኋላም ቲሲስም ሃይፐሪዮንን ሊያሸንፍ ችሏል። ልክ ይህንን ባደረገበት ሰዓት ላይ ታትረስ ሰራራ እላያቸው ላይ ይፈርሳል። ከጊዜያት በኋላ ቲሲስ ከአምላኮቹ መካከል ቦታ ያገኘ ይመስላል። ለዚያም ምክንያቱ ደግሞ ያለው ጥንካሬ ነበረ። ከዛ በተጨማሪም አካማስ የተባለም ልጅ ተሰጥቶታል። ያ ብቻ ሳይሆን በከተማው መሃል ላይ እሱን የሚወክል ሐውልትም ተሰርቶለታል። አካማስም የአባቱን ሐውልት በመገረም ይመለከታል። በድንገትም አንድ ሽማግሌ ሰው መቶ እሱን ያገኘዋል። ይህም ሰው ቲሲስን ያስተማረው ራሱ ሰውዬ ነበረ። ለአካማስም በገነት ያለው ጦርነት እንደሚመጣና አባቱም እዛ እንደሚሆን ይነግረዋል። ማስም ወደ ሰማይ በተመለከተ ሰዓት ላይ በብዙ ሺህ የሚቆጠሩ ሰዎች ሲዋጉ ይመለከታል። በገነት ያለውም ጦርነት ተጀምሯል። ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።